ሰላም ሰላም፣ እንዴት ናቸው? ወደ ዩቲብ ቤተሰቦቼ ባላችሁበት ሁሉ ሰላማችሁ ይብዛለኝ። ይህ የሁለ ገብት ቶር የዩቲብ ቻናል ነው። ዛሬ ደግሞ በባለፈው የጀመርናቸውን የጠዝርያዎች ክፍል ሁለት ነው ይዤላችሁ የመጣሁት። በባለፈው ክፍል አንድን ነበር ያየነው፣ ስለ ጠ ዝርያዎች ማለት ነው። ከዛ በፊት ያሉትን እንግዲህ ከሀ እስከ ጠ ድረስ የዛሬውን ጨምሮ እያየ እንገኛለን ማለት ነው። ኦልሞስት እንግዲህ ወደ መገባደጃው እየደረስን ነው ባለሶስትና ባለአራት ቃላቶችን እንዲሁም ደግሞ ባለአምስትም አሉ አልፎ አልፎ እነዚህን በመመስረት በቋሚነት እየሰራሁላችሁ እገኛለሁ። ሶ እንግዲህ ወደ መገባደጃው ምናልባትም ሶስት ወይ አራት ቪዲዮ ነው ከዚህ በኋላ ሊኖር የሚችለው ማለት ነው። ስለዚህ በጽሞና እንድትከታተሉኝ ከወዲሁ ባንክሮ ለማሳሰብ ወዳለው ቀጥታ ወደ እለቱ ትምህርታችን ሂድ። የዛሬው ትምህርታችን እንደነገርኳችሁ በጠዝርያዎች ክፍል ሁለት ነው የሚጀምረው ስለዚህ ከመጀመሪያው እስከ መጨረሻው እንድትከታተሉኝ እንድትከታተሉ በአንክሮ ለማሳሰብ እወዳለሁ። ቀጥታ ወደ እለቱ ትምህርት እንሂድና የጠ ዝርያዎችን እንይ ማለት ነው። እሺ የመጀመሪያው ጡ፣ ጡዘት። የሆነ ነገር ውስብስብ ሲልባችሁ ጡዘት ነው አይደለም? ባለ ፒክ አፕ የሆነ በቃ ከፍተኛ የሆነ እንትን ላይ ሲደርስባችሁ ማለት ነው። ጡዘት። ጡ ንንቻ፣ አጻጻፉን እዩት። ታንት ጽፉና፣ ቻለ ለመጻፍ ላይ አናቷ ላይ መጨመር ነው ጡንቻ። ከዛ ጡ እህ ከዛስ ጡረጡረታ ጡረታ ቨሪ ጉድ እሺ ከዛ ጣ ጣል ቃ ጣልቃ ገብነት ጣልቃ መግባት ጣልቃ እሺ ከዛ በመቀጠል አሁንም ጣ ቢ ጣቢያ ጣቢያ። ከዛ ጣፋ ጣፋጭ ጪ ነች ጣፋጭ ጣፋጭ ከዛ ጣም ጣምራ ጣምራ ጣምራ ከዛ ጣዝ ጣዝ አዝማ ከዛ ጣው ላ ጣውላ ከዛ ጣይ ጣይቱ ትየጣይቱ እሺ፣ ጣይቱ ከዛ ጣ ኦ ት ጣኦት ከዛ ጣ እ ም ጣዕም እችን የአዘር ብዙዎች አታውቋቸውን በደንብ ለማየት ሞክሩ። ጣዕም ጣሊ ጣሊያን ጣሊያን ጣሊያን እንደዚህ ብለን እንጽፋለን። ከዛ ጣሪ ጣሪያ ጣሪያ የቤቱ ኮርኒስ ላይ ያለ አይደል? ጣሪያ ጣሪያ ጣራም ይሉታል። ጣሪያ ጣሰ ጣሰው ጣሰው የሰው ስም ነው። ጣሰው ከዛ ጤነኛ ጤነኛ እሺ። ጥያ ጥያቄ ጥያቄ እሺ ከዛ መቀጠል፣ ጥርስ ጥርስ። ከዛ ጥ ጥን ጥንት ድሮ ማለት ነው አይደል ጥንት ጥንት። ከዛ ጥ በቃ ጥበቃ፣ ጥበቃ ጥበቃ

ጥልቅ ጥልቅ። ከዛ ጥጋ ጥጋብ ጥጋብ። እያንዳንዱን ጽሁፍ በደንብ በጽሞና ተከታተሉት። ጥጋብ ጥራ ጥራዝ ጥራዝ ጥራዝ ነጠቀ እውቀት ወይም ደግሞ ጥራዝ ማለት የሆነ የታሸገ ነገር ከዛ ጥቅስ ጥቅስ የሚሉትን በዚህ መንገድ እንጽፋለን ማለት ነው እና እነዚህን እናንተም ደግሞ ዛሬ አሁን እንደዚህ እንደጻፍናቸው ያው ከጅማሬው ጀምራችሁ በደንብ ተከታተሉ። ሁልጊዜ የምለው የምደጋግመው ነገር ስለሆነ ምናልባት ለሚረዳው ጥቅሙ ለማን እንደሆነ ስለሚገባው የመሰላቸት ባህሪ አይኖርበትም እያምናለሁ። ያው እንግዲህ ደግሞ ትንሽ ምንድነው ደጋግሞ የሚልም አይጠፋም በመካከልና ያው ለእናንተ ነው ይህንን የምለው እና በተረፈ ያው እንግዲህ ለዛሬ ያየናቸው ትምህርቶች እነዚህን ይመስላሉ። ቀጣይ በሌላ በተለያዩ ኮንተንቶች እስከምንገናኝ እነዚህንና ከኋላ የነበሩትን በተከታታይ ሳታቋርጡ ለማየት እየሞከራችሁ ራሳችሁ ላይ በደንብ ለመስራት ሞክሩ። ላለው ለዛሬ የነበረን ክፍለ ጊዜ ይህን ይመስላል። ቀጣይ በሌላ ቪዲዮ እንደውም በሌላ ትምህርት ክፍለ ጊዜ እስከምንገናኝ ባላችሁበት ሁሉ ሰላማችሁ ብዝት ይበል። መልካም ጊዜ፣ መልካም ቆይታ፣ መልካም ትምህርት ይሆንላችሁ። ይመቻችሁላለሁ። አመሰግናለሁ። ባይ ባይ